ያው እንግዲህ ታውቃላችሁ ኢቃማ የሚባል ነገር መጥቷል፣ እና ኢቃማ ይና ሰርች ህጋዊ ሆኜ የምወዳቸውን ቤተሰቦችን አይቼ እኔም ስራ የለ ስራ ብዬ ፕሮሰሱን ጀመርኩ። ጀመርኩና ምን አደረጉ ም ስራ የለ መሆን የጠረረ ስራ ነው ታውቃላችሁ። ከዛ በቅ እንደምንም ብዬ ተማሞችብር ይናም ምናምን ምናም ብዬ ኢቃማ ያላሰራ ብር ከከፈልኩ በኋላ የመጀመሪያ ክፍል ላይ ምንድን ምንድን ነው የሚባለው? ክርጅን ሀያ አመት ታኝ እና ከዛ በቃ ሁለት ወር ውስጥ ሀገር መግባት ነው የምትችይው፣ ምናምን ምናምን አሉኝ። ወይ ብሬን ሳልከፍል ቢሆን ኖሮ ችግር የለውም፣ ግን ብሬን ከከፈልኩ በኋላ ነገሬ ምናምን ተብላች? አይሰራም፣ እና ወደ ኢትዮጵያን እስኪ መፍትሄ ካለውም መፍትሄውን እንድትነግሩኝ ማለት እጅ ያለው መፍትሄ አለው ምናምን ብሎ ኤምባሲ እንዳትሄጅ ምናምን ከፈለጉት በላይ ደግሞ እንደገና የታክስ ምናምን እንደገና ሌላ ዳ ውስጥ ገባው። እና እስኪ የምታቁ እውቀት ያላችሁ ምናምን ነገር ነው። አሁን በጣም መሮኛ። እናቴ ትሙት፣ የእናቴን ቀን ይስጠኝ። አሁን በጣም እያስጠላ እያለ ነገር ቢኖር ነው በቃ። አሁን የሚታየኝ የራሴ ማጥፋት ብቻ በቃ። ሰው ሊመጥቼ ምንም ነገር ከአሁን ቀደም ብር ተበልቻለሁ፣ በሰው በምንም በቃ የሰረቁት እያጠራ ቅን በቃ ብሬ የሆነ መንገድ መቶ ምናምን አጠዋለሁ እና እነት ምን እንደምላላቅም፣ በጣም ካቅሜ በላይ ስለሆነብኝ ነው እናቴ ነው። ይሄም ቢዲዮ እንዴት ቤተሰብ ራሱ ያሉ እኔ እንደዚህ አይነት ደካማ አደለው። የሚያጎኝም አሉ ብዙ። ግን አሁን በጣም ከአቅሜ በላይ ነው እናት ነው። እና በቃ ቻል ብል እንኳን መቻል አቃተኝ የምር እኔ አሁን በጣም ምንም ተስፋ የለኝ ሰው ነው በቃ ምን እንደምላችሁ አላውቅም ከቻላችሁ በቃ እንደምንም ብላችሁ አገሬ አሳፍሩኝ እውነት እኔ አሁን ላይ ደመቅ እንደተደመቅ እንደዚያ ምናምን የሚል ሰው ብዙ ሰው ይኖራል ግን የውስጤን ደግሞ ማንም አያውቅም እና ሴጥሞት እና የምር ከፍቶኛል በጣም ነው የምላችሁ ይለኝ እማ አጠገቤ እዚያ ሀገር እንኳን አይዞሽ የሚለኝ የለም። እና አባት አለኝ እሱን አግዛለሁ ብዬ ነው። እሱ ራሱ ነይ ነው የሚለኝ ግን ምንም ነገር ሳ እንዴት ብዬ ነው የሚሄደው አሁን ለሁለት አመት ሞልቶኛል፣ ግን ምንም ብር የለኝም። በቃችሁ ሸር ኮፕሊንግ እያደረጋችሁ ለደጋግ ኢትዮጵያውያን አድርሱልኝ። የምር እኔ በጣም ራሴን ማጥፋት ብቻ የሚታይኝ እና ውድ ኢትዮጵያ ራሴን አጥፍቻ አስከሬን ከምሸኙ እኔን ብሸኙ፣ ለቤተሰቤም ቢሆን ለአባቴም ተስፋ ነኝ፣ ግን አሁን ደግሞ በጣም ተስፋ አጣሁ። እግዚአብሔር ለካ ሰው ወዱ አይደለም እንደዚህ እያለቀሰው እያለቀሰ ወይም የሆነ ነገር ቪዲዮ የሚሰራው ምክንያቱም፣ እስቲ የተናገረ መድኃኒት አይጠፋም የሚባል ነገር አለና እንደዛ ብዬ ነው። ይህም ቪዲዮ የታችሁ ግን እንዳታርፉት። አመሰግናለሁ።